ሩት፣ ሩት፣ ለምንድን ነው በመንገድ የምትገቢው? እንደዚህ ዝም ብላችሁ ነው የምታዩ? አሁንም እያስመሰልሽ እንዲያውም ብለን እኮ ፈርተን ሳሪ እያነከሽ ኮኑ ታውቁሻል። ይህን ፌክ ይሆናላ። ሳሪ ልደግፍሽ። ከእናንተ ምንም አልፈልግም። እናንተ እኔ ብሞትም ምንም ግድ እንደማይሰጣችሁ ገብቶኛል። ቆይ ማኑ እንደዚህ ያደረገሽ አንተ። ተከትለኝ፣ ወደ መኝታ ቤት እንዳትመጣ። ላይክ አልፈልግም። እሺ እን፣ ይሄኛው የእኔ ጥፋት ነው። አንተ ምን ሆናል እዚህ ትቆማለህ እንዴ? ተከተላት እንጂ እንዴ፣ እየሰማሀት አይደል? እንዴ እንዳትመጣ እኮ ነው ያለችኝ። ዊሳሚ እና እሷ ስላለች እዚህ ቆመህ ልታደር ነው? መቼም ሂጅ፣ በአባው በስላሴ እያልኩ አለምናት፣ አለምናት አይደል እንዴ? ለማም ከፈም እኮ ባለቤቷ ነህ አይደል እንዴ? ሳሩን እኮ ተደብድባ ነው የመጣችሁት። ትንሽ እንኳን አታስብም? እን፣ እስኪ፣ እረ በፈጣሪ ስም ወንድምናትማ ግራ ነው የተጋባችሁት። ጤናም ያላችሁ አይመስለኝም። እንጂ ቆይ ማን ነው እንደዚህ ያደረጋት? እኔ አላቅም ሂቪ በር ላይ ካሜራ ካላስገጠም ነው በስተቀር ጠላታችን እኮ ምንም ማውቀል አልቻለ። ይሄን በኔ ምክንያት ሊሆን ይችላል። አይደለም ሳሩን በስራ ምክንያት በጣም ብዙ ጠላትን ነው ያላት። እኔ እንዳይገሏት ነው የምፈረው። ይሄን ያህል ለህይወቷ እስከሚያሰጋት ድረስ? አዎ ያሰጋታል። ይሄን ስራ አስካልቶች ድረስ ያሰጋታል። እሷ ግን በምንም ታምሯ አልተውም ነው የምትለው። ወይ ጣጣ። በቃ አንድ ቀን እንኳን በሰላም አትደሩ ተብለን ተረግመናል። ነገሮች በጣም እየተባባሱ ነው የሄዱት። ምንም እየተሻሻሉ እየመጡም አይደል። እኔ የምልሽ እነዚያ ሁለቱ ደግሞ የት ሄዶ ነው? እስከዚያ ድረስ ለሩት ደውዬላን ነበር፣ ስልኩ አይዛ ነው። ጎሽ፣ ይኸው አንደኛው ጎረምሳ መጣለሽ። አትቀልዳ፣ መቼም እንደ እፃ ልጅ አመሸህ ብለህ ልትቆጣኝ እንዳይሆን ይኸውልህ፣ ይሄ ሰፈር በጣም አደገኛ ነው። ይሄ ሰፈር ሰው ካመሸ ተፈንክቶ ነው የሚገባው። ከዚህ በፊቱም ነገር ሰማችሁ? እንደ ኢንስታግራም ማቹ የምታዩ አይደል? ይሄንም ያህል ጨለማ አቋርጠሽ የመጣሽ ሴትዮ ምንም ያልፈራሽ፣ እኛን ስታይ ግን ፈራሽ ነን። ኧረ ጨለማው በስንት ጣሙ። ይሄው ሳሩን እግሯን ተመታ ተመታን፣ የመጣችሁ አንቺም ደሞ እስከ አራት ሰዓት ድረስ ታመሽልኛለሽ አይደል? ምን ቆይ ማን የፈነከታት? አይ ሳሮ ግን ስታስመስል እንዳይሆን። አይ በአሁኑ እንኳን የእውነት ነው። አላስተርፏትም። እሳይ እሳይ አልሽል። በል አንተ እራስህ እሳይ። ደግሞ ቆይ ቆይ ቆይ አንቺ እንዴት ነው የጠገብሽው? ሰው አክብር እንጂ ምን ማለት ነው? አይቶ አትቆጣት፣ እኔ ነኝ ጥፋተኛ። ይው ልጅ ተናግሬያለሁ። ሁለተኛ ሁለተኛ እስከዚህ ሰዓት ድረስ ብታምሽ ከኔ ጋር ነው ጸብሽ። እሺ በቃ ይቅርታ ወንድሜ። አስጨነቅሽን እኮ ኖሩት። ሁለተኛ አይደገምም። ሂዬ ይቅርታ። እሺ ወንድሜ ይቅርታ አድርግልኛ። ጥፋት ከጠፋሽ በኋላ ታረሳሻለሽ አይደለ? እኔ እኮ ለአንቺ ብዬ ኖሩት። እንድትጎጅብኝ አልፈልግም። አውቃለሁ ኮ ወንድሜ ይቅርታ። እሺ ሁለተኛ አልደግመውም። እራት ትበላላቸው አይል። የሙያሽ አድናቂ ነኝ። በሚገባ ክፍሌም ያደረግህ ነበር። ይሄ ነበር ስፈልግ የነበረው አምጪው። ጭራሽ የናስደበደብሽ ምንድን የምታካብደው ነካ እንዲያደረግህ ቆይ ግን አንቺ ጤነኛ ነሽ? እንዴት እንደዚህ አይነት ነገር ለዛው ምን ይለኝ? ቆይ ትንሽ አይደል እንደነካ ያደረገ፣ እሱን ብትቀምሽ ነበር ምን ያህል ህመሙ እንደሚያም የሚገባሽ። አሁን ሌላውን ነገር ተይና ወረቀቱን ስጪ። መጀመሪያ አንተም ከሳሩ ምን እንደምትፈልግ ንገረኝ። ውፍሩት ችግር አትበይ። ወረቀቱን ስጪ። ወረቀቱ ለምንም ጠቃሚ ነገር የለም ያው አላምንሽም ቀይረሽ ነው አይደል ለምን ብዬ ቆይ ደግሞ ለምን እንደዛ አሰብክ ይሄ ማለት እዚህ ቤት የሆነ ነገር ፈልገህ ነው የመጣኸው ማለት ነው እባክሽ አትቀባጥሪ እኔ ምን ልፈልግ እችላለሁ እሱን እኮ ነው እኔ የምጠይቅህ ወንድምሽ እኔን አይቶ ልግደል አለማለቱ ግን ገርሞኛል አሁን ላይ እንደ ያኔው ህፃን አይደለም እኮ አድጓል ነገሮችን መቆጣጠር ይችላል ቢችል ነው የሚሻለው ግን እርግጠኛ ነሽ ወረቀቱን አልቀየርሹ ቆይ አንተ ሳሮንን ቀላል ሰው አድርገህ ነው እንዲህ ገመትካት እኔ የምፈራው ለአንቺ ነው ደጋግሚ እያስጠነቀቅኩሽ ነው ሩት ይበቃል በቃ አቁሚ የጀመርኩትን ነገር ሳልጨርስ አልተውም ደግሞ ይሄ በጣም አስፈላጊ ነገር ነው አንተ ምን እንደምትፈልግ አጣርቼ እደርስበታለሁ ይቅናሽ እኔ ግን ብታቆሚ ደስ ይለኛል እንድትጎጂ አልፈልግም ቆይ ለምን አሁንም ቢሆን ለእኔ የሚመታ ልባለክ ማለት ነው ላታምኒኝ ትችያለሽ ግን ምንም ቢሆን አዳምጪው ሚኪ በቃ ተወው፣ እሱ ያለፈ ታሪክ ነው፣ እርሳው በቃ ቆያለ ምክንያት እንዴት ለእሱ ትክክለኛው ጊዜ አይደለም። ንገሪኝ፣ ለምን ያን የመሰለ ፍቅራችንን ለመቀጠል አልፈለግሽም? ለምን ብቻዬን ትተሽኝ ሄድሽ? ሌላው ቢቀር ከደብረ ዘይት አዲስ አበባ ድረስ አንቺን ለማግኘት የምመላለሰው ነገር እንኳን አያሳዝንሽም? አቁም፣ አሁን ሌ ቦታው አይደለም፣ በቃ አቁም፣ ብዙ ነገሮችን ታበላሽብኛለክ። ይኸውልሽ ሩት፣ ፍቅር ምንም አያበላሽም። ድጋሚ እንደዚህ እንደዚህ አይነት ወሬ እንዳታወራኝ እንዳታወራኝ፣ ሩት እንደዚህ አትክፊኝ። ሳገኝሽ እንደማላቅሽ ሁኝ እንደማልፍሽ ነበር የማውቀው፣ ግን በቦታው ላይ ሲሆን አልተፈጠረም። አሁንም ቢሆን ላንቺ ፍቅር አለኝ። ማታ ግን ምን ሆነሽ ነው? ማነው እንደዚያ አደረገሽ? ይህ ነገር እኮ አንተንም ገጥሞ ያውቃለን። ልክ ነሽ ግን የኔ መንሱ ይታወቃል። አንቺ ምን አድርገሽ? ሌቦች ናቸው ይዤ የነበረውን ገንዘብ እንዳለ ወስደውብኛል። አትዋሺ! ሌቦችማ ቢሆኑ ስልክሽን አይተውልሽም ነበር። ቆይ ከአንቺ የምንፈልገው ነው። ሳሮን፣ እስከ መቼ ነው በእንደዚህ የምንቀጥለው? ንገሪኝ። ዊ ሳሚ አሁን እሱ ጋት ነው ሆንክብኝ። ሳሮን፣ እኔ ለአንቺ ብዬ ነው። አቁሚ! ከአንቺ አልፈሽ ደግሞ አሁን ላይ ቤተሰቡንም ጭምር ገደልከችው ነው። ልክ እንዳንተ ማለት ነው። አንተ እኮ እኔን ያስፈራራ ሰው ማለት ነው። ቆይ ግን ሳሚ ለምንድን ነው እኔ ከአንተ ጋር የምኖረው? ሳሮን ነገሩን ወደ እኔ ለመምጣት አትሞክሪ። እነዚህ ሰዎች ዛሬ ከደበደቡሽ ነገ ደግሞ ሊገሉሽ ይችላሉ። እና እሱ ምን ችግር አለው? ለይስሙላ ሀዘን ተቀምጣችሁ ቆሎ መብላት ነዋ። ይኸውልሽ ያንቺ መጥፎ ማናችንም አንፈልግም? ደግሞ ስታጠፊ ዝም ብላችሁ ይሁን ደግሞ አይባልም። አንተን የሚቆጣ ሰው ስታጣ እኔ መቆጣት አማር አይደል? አውቃለሁ ሳሮን፣ ከማንም በላይ አጥፍቻለሁ። ግን ደግሞ ጉዳዩ ስላንቺ ነው አሁን የምናወረው የእውነት አንተ ለኔ እያሰብክልኝ ነው ሳሚ? እንዴ አው ብዙ ነገር እኮ በማላችን ቢፈጠር እስቲል እኮ ሚስቴ ነሽ። ውይ ልቤን ነካ። ህፃን አይሉሽ አዋቂ። እኔ አንቺ ነገር ግን በጣም ንግራ አይገባኝ። እስኪ አትሊስት ትንሽ እንኳን አስቢ። አይ እንግዲህ አንተ እኔን ለመናገር ሞራን የለህም። ለይ ራሱ አልፈልግም። ከአንተ ፍቅር የያዘኝን ቀን እጠለዋለሁ። አንተንም እጠላሃለሁ። ተረጋጊ። እኔ አሁን ያወራው ስለ አንቺ ነው ስለኔ ጥፋት ደግሞ ካልሽ አለ የምትይውን ቅጣት ብትቀጭኝ እኔ ዝግጁ ነኝ ለመቀጣት። ፈጣሪ እጅን ይስጥ፣ ለነገሩ አሁንም እየሰጠ ነው። ከዚህ የበለጠ እንድትሰቃይ ደግሞ ምኞቴ ነው። እሺ፣ በዚህ ጉዳይ ምንም ብትይኝ ይገባኛል። ምስኪን ለመምሰል አትሞክር። እሺ፣ ይቅርታ መቼም ይቅር አትይኝም አይደል? አረ፣ አድርጌልሃለሁ። ውሸትሽን ነው። ዝምታሽ በጣም ነው የሚያስፈራው። እያወቅሽ እኮ ነው ዝም ብለሽ ይኖርሽ ለምን እኔን ልቀጭ? ለምን አላሰብሽም? ለምን ነገርኩ እኮ ከሰው ቅጣት የእግዚአብሔር ቅጣት ይበልጣል። ታዲያ ቆይ በዚህ ልክ የምታስቢ ኮን ለምንድነው ህይወት እንደዚህ የምታሰቃያት? ይኸውልሽ ሳሮን፣ የሁሉም ነገር ጅማሬ እኔ ነኝ። እኔ እንደፈለግሽ መቅጣት ትሻለሽ። እሷም እንዳንቺ ናት። ምን የምታውቀው ነገር የለም። ከምንም ነገር በላይ የሚያናድደኝ ከእኔ ለህይወት ስትከላከልላት ማየት ነው። ይኸውልሽ ያልኩሽ ግን ሁሉም እውነት ነው። እኔ ባለትዳር እንደሆንኩና አንቺ ሚስቴ ነች። እሷ ምን የምታውቀው ነገር የለም። እሱ እኔን አይመለከተኝም ለእኔ ሁለታችሁም አንድ አይነት ናችሁ ፕሊስ እየለመንኩሽ ነው ይህን ነገር አቁሚ በጭራሽ እኔ ላይ ቺት ማድረግ ምን እንደሚያስከፍል አሳያለሁ እሺ ቆሻሾች ድሮንም ወንዶች ስትባሉ እንደዚህ ናችሁ ልክስክሶች እኔም የምላችሁ ነገርኳችሁ እንዴ? ተጨማሪ እኮ አገኘን ማለት የምን እህድ? እማዬ በሯ ላይ ልጅ ተጥላ አገኘች። ተጥላ አይደለም ማለት። ቆይ ስለ ጉዳዩ ሰምተሻል ማለት ነው? አዎ፣ ሳሮን ስታወራ ሰምቻለሁ። ቆይ ስለ ነገሩ አብራርት ልነግርኝ ትችላለ? የምን ህጻን ልጅ? የሀገራችን ነገር ታውቀው የለ አንዱ አምጽታ በር ላይ ጥላት ሄደች እና ታዲያ የማን እንደሆነች ታወቀ? እንግዲህ እስካሁን ምንም ነገር አልታወቀም። ግን እማዬ ህፃን ልጅ ትወዳለች አይደል በጣም እማዬ ከአንዳችን እንኳን የልጅ ልጅ ማየት ብትፈልግም ግን አንዳችን እንኳን አላሳካን ላት በጣም የሚገርም ነው እንደዚህ አይነት ነገር ከሰማው በጣም ቆየ አሁንም አለ ማለት ነው እኔም እንደዚህ አይነት ነገር ከሰማው ቆየ ገና ቆሞ ነበር ደግሞ እንደ አዲስ ተነሳ ማለት ነው ቆይ ህፃኗ ገና የተወለደች ናት ወይስ ህፃኗ የሆነ ሰው እንክብካቤ ስር ነበረች ለነገሩ ዘንድሮ እኮ የዳይፐር ወጪ ራሱ ይገላሃል። ልጅን አውጥታ እንድጥል ነው የሚያስገድድ። የህይወት ልጅ ጠፍታለች፣ እና ደግሞ እናት ህጻን ልጅ አገኘች። ዛሬ አይቻት በመጣ ደስ ይለኛል። ሩትዬ፣ እንደውም ተዘጋጅ፣ ተነሽ፣ መሄድ አለብን። እሺ ምን ወንድሜ? ቆይ አንተ ሁሉን ነገር በድንገት ነው እንዴ? ቀድመህ ስላልነገርከኝ አሁን አልሄድም። ሩት፣ ተናግሬያለሁ ምንም አይነት ምክንያት አልቀበልሽም። እሺ ዳዊት፣ ደግሞ እስቲ በእናት ተወኝ። አይ አሁንስ በዛ። ቆይ እናትሽን አትፈልጊያትም እንዴ እስካሁን? እሺ አልኩኝ አይደል እንዴ? አሁን ግን ይኸውልሽ፣ አልሄድም ካልሽ ሌላ ነገር እንዳስብ ነው ምታስገድጂ። ሳሮንስ ትሄዳለች። ሳሮን ስትል አስታወስከኝ። ቆይ ሕፃኗን ሳሮን ለማምጣት ስታወራ በስልክ ሰምቻታለሁ። ቆይ እሷ ማን ስለሆነች ነው የምታመጣት? ወንድሜ እባክ እንዳትፈቅድላት እሺ። አንቺ ምን አስጨነቀሽ ሽሩት? ሲቀጥል ደግሞ እኛ ከእሷ ጋር አውርተናል። አይ ግን ሕፃኗ ትክክለኛ ሰው እጅ ነው የገባችው። ሳሮን ዝም ብላ ኖሩት። ይኸውልሽ፣ እማዬ በቁም እያለሽ እጇን አትሰጣትም። አሁን ተነሽና ተዘጋጅ እንሂድ። አረ ወንድሜ ወይ ሌላ ቀለምን አትሄዱ። ዛሬ ሚድ ካልፈለገች፣ አዎ አንድ ሳምንት ብቻ አስጠኝ። ጭራሽ አንድ ሳምንት። እሩት ይገባኛል፣ እኮ ፈርተሽ ሊሆን ይችላል። ግን መኝኝ ይኸውልሽ፣ እናታችን አርለምና ላንች ለውጭ ሰው እንኳን የማታስፈራ ሰው ነች። ወንድሜ ግን ይሄ ፌር አይደለም። ዛሬ እንሄዳለን ብዬሻለው፣ እንሄዳለን። በቃ ተዘጋጀ፣ እኔ መጣሁ ህይወትን ላውራት። ካየሽ የውሸት መጨረሻው ይሄ ነው። ቆያው ምን ልታደርጊ ነው? አንተ ደግሞ እስኪ ዝም በል። እኔ ለራሴ ጨንቆኛል። ታመሚ ምን በቃ የታመምሻ ስምስ ባክ የትሪክ ከዚህ ቤት ዝነኛ ነው። እድሜ ለሳሩን አመመኝ ብላ ዊልቸር ላይ ከተቀመጠች በኋላ ማንም ሰው አመመኝ ሲል ፌክ አድርገው ነው የሚያስቡት። ይኸውልሽ ሩት፣ አንቺን ግን ያሙሻል። ራስሽን ይዘሽ አቃስቺ። እኔ አንተን አላምንም። ደግሞ ለዳዊት ብትነግረውስ? መጣ መሰለኝ፣ ቶሎ ቶሎ ሰዎች የማይፈልጉትን ነገር እንዲያደርጉ ስታስገድዳቸው ይጨናነቃሉ እና ደማቸው ከፍ ይላል። ራስ ምታት ይዛቸዋል። አሁን ምንም እንዳትል፣ ልጅቷ እረፍት ታርግ እና እኔ እናንተ ንፋስ እንቀበል። እማዬ ጋር እኮ እንሂድ ነበረ። ምን ሆናል? አይታየም እንዴ ልጅቷ ታማለች እኮ አሁን በልኛ፣ አንውጣና ማስታገሻ ገዝተንላት እንንጣ። ከነስ እሺ፣ ሩቲ ካመምሽ ደውልሽ። ነይ፣ እስኪ አንድ አይኔ ማይታስጠልቶሻል አይደል? አሁን ግን የምናወራው ነገር አለ። እስኪ ነይ፣ ቁጭ በይ ያው እስከዛሬ አውራ ነው። በቂ ካልሆነ እየሰማሁ ነው። ቀጥል። ይው ልሽ ህይወት፣ ሳሮን ከሌላ ጊዜ በበለጠም መጠንቀቅ አለብሽ። እኔን ለመበቀል ብላ አንቺ እንደምትጎዳ ደጋግማ ነገረኛለች። ለዚህ ነው እንዴ። እና ልክ እኮ ነች። አትጨነቅ። ሁሉም ይጋባኛል፣ ሞትም ቢሆን ማለት ነው። አቁም ህይወት፣ ድርቅ አትበይ። ምናልባት እኮ ልጃችን የምናገኘት ከሆን አንቺን ለእሷ ታስፈልጊያታለሽ። ምን ነው እገላታለሁ አለች እንዴ? እሷ ምንም አላለችም፣ ግን ደግሞ ሳሮ እንደዚህ ቂመኛውና አይቻታላቂም። እኔ ህይወት ብዙ ተስፋ ያስቆረጠኝ ሰው ነኝ። ይህ አያስጨንቀኝም። ሞት እንደሆነ ለእኔ ግልግል ነው። እንደውም ውለታ እንደዋለችልኝ ነው የምቆጥረው። ቆይ በቃ ማናችሁ ማሰማም አደል እዚህ ቤት። ይልቅ ለራስ ተጠንቀቅ። ክህደት ለሴት ልጅ በጣም ከባድ ነገር ነው። ሁሉም ሴቶች ደግሞ እንደ እኔ እንዳይመስሉ። ይኸውልሽ ህይወት፣ እኔ ምንም ብታደርገኝ እኔ ይቀበላለሁ፣ ግን አንቺ ስትጎጂ እኔ ማየት አልፈልግም። አይሳሚ ከረፈደም ቢሆን ለሰዎች መጨነቅ ስለጀመርክ ደስ ብሎኛል። ከስህተቱ እኮ ማይማረው ፈንጂ አምካኝ ብቻ ነው። ለማንኛውም ስለ እኔ አትጨነቅ፣ እንደ ነገርኩ ሁሉንም ነገር በጸጋ ለመቀበል ዝግጁ ነኝ። እኔ እንግዲህ ደጋግሜ ነው የነገርኩ፣ አንቺ ግን ምንም አሰብም። እንግዲህ ከዚህ በላይ በጥብጬ አልግትሽ፣ ነገር ከጨረስክ ስራ አለብኝ፣ ወደ ውስጥ ልግባ ተሻለሽ ሲጀመርም አልታመምኩም ነበር፣ ያንተ የውሸት ታሪክ ነው እንዴ? ከዳዊት አድኝሽ መዝጋናሽ ነው። አረ፣ ያንቺ ስከፋ እኔ አልሰደብኩም። አረ ተይ እባክሽ። እና ውሸታም ስትይኝ ቅቤ እየቀባሽኝ ነው እንዴ? ደግሞ አልሰደብኩም ትላለች እንዴ? እና እኔ ዋሽታ አድነኝ ብያለሁ። ይሁንሽ፣ ደረቅ አሁን እኔን ክሬዲት ለማሳጣት ነው ይሆንልሽ። እኔ ምለው ስለሞተው አጎት፣ ስለሞተው አጎት የምል አሁንም ድረስ ገዳዩ አልተገኘም። አዎ ምን ነው፣ ማለቴ ለምን ጠየቅሽኝ? አንተ ብቻ አይደለህም እሺ የምትሰልልኝ። ወይኔ አይጧ ሚኪ! አይ ትንሽ እንደምጠላ ታውቃለህ እንዴ? አውቃለሁ የተለጀ። እሺ በእናትህ እየታየችኝ አይደለም። እኔ ግን እየታየች ነው ሚኪ። ምን ያህል አይጥ እንደምጠላት ታውቃለህ እንዴ? እሺ፣ ድናግደላት ሚኪ። በአንተ ቤት ሙድ እየያዝክ ነው አይደል? ደነስ ይህ ጠረን ምን ያህል እንደናፈቀኝ ብታውቂ ኖሮ ኧረ፣ አንተ ልጅ ስርዓት! ጭራሽ ቤት ውስጥ ስላለፈው ነገር ደግሞ እርሳውሽ። እኔ እናንተ ግንኙነት እንዳለን አንድ ሰው ቢሰማ አለቀ። አሁንም አየት ትፈሪያለሽ ማለት ነው? ጭ ሚኪ፣ በነት ስሟን አትጥራው። ቆይ ግና፣ አንተ ልጅ እኔን አትተውኝም ማለት ነው? ትቼ ሽማ ነበር። እዚህ መገናኘት አልነበረብንም። ልክ ነሽ። ደነዝማአረባ ሰው ነ አሁንም አንቺን አስባለሁ። ቀሽም ነኝ። እሺ እኔ የምን ላድርግ? ከፍቅሬ እኮ ቤተሰብ መርጬ ነው። እኔ ደም ተፍቼ ከየትም ብያመጣለሁኝ፣ አንቺ እዚህ ተዘርፍጠሽ እያጠፈጥሽ ትበያለሽ አይደል? አፈር ቢ አንቺ ከምን ቢው ቢደፋ ይሻለኛል። አሁን እርቦኛል፣ ምግብ አምጪልኝ። እሽ፣ ለነገሩ አንቺ የሰራሽን ውሃ የሚል የዶሮ ፍትፍት ከምበላ ባልበላ ይሻለኛል። አሁን ጥፊ ከፊቴ። እያለቀሽ ነበር። አረ አይደለም ኃይለኛ ሽንኩርት ከትፊ አቃጥሎኝ እኮ አቶሽ። እንደ ጀማሪ ባለሙያ መቼም በሽንኩርት እያለቀስኩ ነው አትኝ። ማር፣ እሱን ተውና ለምንድን ነው ለምሳ ያለመጣው የትፍተ ነው? አንዳንድ የማረጋቸው ነገሮች ነበሩ። አሁን ስኝ። እሱን ተውና አየሩ በጣም ደስ ይላል። ለምን ወት ነው ካናረገ ደስ ይለኛ። ስለዚህ ልጅ፣ ገብተሽ ጃኬት ተደርግ አየሩ ቀዝቀዝ ይላል። ካልፈለግሽ ደግሞ እኔ ሰጥሻለሁ። ደርቤ እመጣለሁ ቶሎ አዲስሱ ልጅ ተመችቶሻል እንዴ? ምን ማለት ነው ደግሞ ይሄ አስተያየትሽ አላማረኝም። እሱም ደግሞ ምላሽ እየሰጠሽ ነበር። አይ ሳሚ፣ ካሉ ባልታውጭ ሌላ ምንም ነገር አታቅም አይደል? አንቺ ሁሌም እውነቱ ሲወራ መሸሽ ሆና ምትወጂው ለምንድን ነው? አንተ ምንም አልልም። ሳሮን ነው ይጣልብክ። እሺ፣ እድሜሽ ረጅም ነው፣ ስናነሳሽ መጣሽ። ስለኔ እያወራችሁ ነበር? ስለ አንቺ የዋህነት፣ ጥሩ ሴት እንደሆንሽና የምትወደጅ ሚስት እንደሆንሽ እየነገረኝ ነበር። አረ እኔ ደግሞ በመጥፎ እያነሳችሁ ይመስለኝ ነበር። አንቺ በመጥፎ አረምን ቦጣሽ። በሉ ባል ባልና ሚስት ብቻችሁ ልተዋችሁ። ጭራሽ ከእቴ ጋር ሆነህ ማማጀመርክ። እኔ እዚህ ጋ ቡና አይታየኝም፣ አንቺ ይታይሻል? ምን ማለት ነው? ሀሜት ያለ ቡና እኮ ምንም ነው ብዬ ነው። ኤንስ እኔም ልውጣ ነው። ቻው